ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ተመልካቾቻችን፣ በየትኛውም የዓለም ዳርቻ የምትገኙ ሰላም ለእናንተ ይሁን እላለሁኝ። ክብራና ክብራን ተመልካቾቻችን፣ እንደሚታወቀው በሰሞኑን ዓለም ስጋት ውስጥ ነች። የሶስተኛው የዓለም ጦርነት እንዳይነሳ በሚል ፍራቻ ውስጥ ዓለም ስጋት ውስጥ ገብታለች ማለት ነው። በዚህ የገባችበት ምክንያት ደግሞ እንደሚታወቀው የእስራኤልና የኢራን ሚሳኤል መወራወር ነው። የዚህን የሚሳኤል መወራወር ደግሞ አሜሪካንም ተቀላቀላበታለች ማለት ነው። የአሜሪካን መቀላቀል ደግሞ የዓለም ሕዝቦች ከሁለት ጎን ሆነው የራሳቸውን አቋም እየያዙ እንዲዋጉ የሚያደርግ እልቂት እንዳይፈጠር ዓለም እየሰጋ ነው ያለው ማለት ነው። እንደሚታወቀው ከቀናት በፊት አሜሪካ በኢራን የኒውክሊየር ጣቢያ ላይ ደብድቤያለሁ ብላ ማስታወቂያ ወይም ደግሞ መግለጫ አውጥታ ነበረ። ይህን ተያይዞ ደግሞ ኢራንም አጸፋዬን መልሳለሁኝ ባለችው፣ አሁን ልክ እንደ ታናካሽ ውሻ በየአቅጣጫው ያለውን የአሜሪካ የጦር ሰፈር ሚሳኤል እየለቀቀችበት ነው የሚገኘው። በዛሬው ዕለት እንኳን እንግዲህ በስድስት ሚሳኤሎች ወደ ስድስት የሚጠጉ ሚሳኤሎችን ወደ ኳታር ላይ ለቃለች ማለት ነው በዚህ ሚሳኤል ላይ በዚህ ሚሳኤል ደግሞ ታርጌት ያደረገችው በኳታር ውስጥ የሚገኘውን የአሜሪካ የጦር ሰፈር ነው ማለት ነው። ከዚህ ጋር ተያይዞ በተለያዩ በአረብ ሀገራት ያሉትን የአሜሪካ የጦር ማዘዣዎች ወይም ደግሞ የጦር ካምፖች ጠቅላላ ሰላም እንደምትላቸው ነው ኢራን ያስታወቀችው ማለት ነው። ይህ ደግሞ ከዚህ ጋር ከዚህ ክስተት ጋር ተያይዞ ደግሞ የአየር በረራዎች ለመቆም ተገደዋል። በኳታር ላይ ተለቀዋል። አሁን ደግሞ በምሽት ላይ ከኢትዮጵያም ወደ ዱባይ የሚደረገው በረራ የተስተጓጎለ መሆኑ ነው የሰማ ነው ማለት ነው። በነገራችን ላይ ማለት ነው በጆርዳን እንደዚሁም ኢራቅ፣ ኢራን፣ ምናምን የመሳሰሉት በረራዎች ከቆሙ ቀናቶች አልፈዋል። አሁን ግን የኳታር ሙሉ ለሙሉ ተዘግቷል። ዱባይም እንግዲህ ዛሬና ነገን የዝግ የምትዘጋበት አጋጣሚ ሊፈጠር ይችላል ተብሎ ይገመታል ማለት ነው። በመሆኑም የመጀመሪያ ጥቃቷን እንግዲህ ወደ ኳታር አድርጋለች ማለት ነው። እንደገና ደግሞ ከዛም በመቀጠል ደግሞ በዚሁ ጋር ተያይዞ በሶሪያ የሚገኘውን የአሜሪካ የጦር ሰፈርም በሞርተር ደብድባለች ማለት ነው፣ ኢራን ማለት ነው። ሶ በዚህ ጋር ተያይዞ እንግዲህ በዛሬው ዕለት ቢያንስ አንድ ሶስት አራት ሀገሮችን ደባብሳለች ማለት ነው፣ ኢራን ማለት ነው። የኢራን መንግስት በኳታር የሚገኘው የአሜሪካ የጦር ሰፈር ላይ ጥቃት ከደረሰ ከጥቂት ጊዜ በኋላ ማምሻውን በሶሪያ የሚገኘውን የአሜሪካ የጦር ሰፈርንም በሞርተር ደብድቧል ይላል መረጃው የወጣው ማለት ነው። ከዚህ ጋር ተያይዞ እንግዲህ ከአሜሪካን ደግሞ የሚመጣው አጸፋዊ ምላሽ ምን እንደሚሆን አይታወቅም። ከዛም ጋር ባሻገር እንደገና ሌላ ደግሞ በሶስተኛነት እንደገና ማምሻዋን አሁንም ኢራን ማንን ዳብሳለች? ኢራን በኢራቅ የሚገኘውን የአሜሪካ የጦር ሰፈር ላይም የሚሳኤል ጥቃት አድርሳለች ይላል መረጃው። ማምሻውን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ማጥቃት የጀመረችው ኢራን በምዕራባዊ ኢራቅ የሚገኘውን አልአሳድ የጦር ሰፈርን በሚሳኤል መደብደቧን ዋሽንግተን ፖስት ዘግቧል ይላል መረጃው። ይህ በጣም የሚያስፈራ ነገር ነው። ከኳታርም በበኩሏ ደግሞ ከኢራን ለተቃጣባት የሚሳኤል ጥቃት የአየር ኃይሏ ምላሽ እንደሚሰጥ እና ይህንንም ምላሽ በመስጠቷ ደግሞ የዓለም ሕጎች ወይም ደግሞ የዓለም መንግሥት እንደማይከለክላት ነው ዛሬ በሰጠችው መግለጫ ማለት ነው የመከላከያ ሚኒስትሯ ነው ይህንን ያስታወቀው ከዚህ ጋር ተያይዞ እንግዲህ ኢራን ወደፊትም የአሜሪካ የጦር ሰፈር ያሉበት ሁሉ በየአቅጣጫው ባሉበት ሰፈሮች ሁሉ ትዳብሳለች ተብሎ ወይም ደግሞ የሚሳኤል ጥቃት ታደርሳለች ተብሎ ይጠበቃል ማለት ነው። ከዚህም ውስጥ ከሚጠበቁት ውስጥ ከአፍሪካ ሀገሮች ጅቡቲንም ሊዳብስ ይችላል የሚል ስጋት አለ። ከዚህ ጋር ተያይዞ የወጣ ዘገባ አለ። ኢራን ለአሜሪካ ጥቃት የአጸፋ ምላሽ መስጠት ከመጀመሯ ጋር ተያይዞ ኳተር፣ ባህሬን እና ኢራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን አስከታትላ እየተኮሰች ነው። ኳተር ጦሩን ለመከላከል ብትሞክርም እየተሳካ አለመሆኑ ተጠቁሟል። ኢራቅ ዝምታን መርጣለች። ቀጣይ የትኛውን የአሜሪካ ጦር ሰፈር ታጠቃ የሚሆን የሚለው እየተጠበቀ ነው። ወደ ጅቡቲ የአሜሪካ ጦር ሰፈርም እንዳትመጣ ተሰግቷል። ይላል መረጃው ማለት ነው። በነገራችን ላይ ወደ ጅቡቲም የአሜሪካ ትልቅ የጦር ካምፕ ወይም ደግሞ የጦር ሰፈር እንዳለ ይታወቃል ማለት ነው። ከዚህ ጋር ተያይዞ እንግዲህ ምንድን ነው የተሰጋው የሚለው ዓለም የሰጋችበት ሁኔታ አሜሪካን በይፋ የእስራኤልን ደግፋ ወደ ኢራን ሚሳኤሎቿን አስወንጭፋ የኢራንን የኒውክለር ጣቢያ ለመደምሰስ ወይም ደግሞ ያፈራረሰችበት አፈራርሻለሁ ብላ የገል መግለጫ በሰጠችው ቀጽበት የተለያዩ ደግሞ አገራቶች አሜሪካንን በመቃወም የተነሷሉን ለምሳሌ እነ ሜክሲኮ፣ ቺሊ የተመሳሰሉት አገሮች ተቃውመዋል። ከዚህ ጋር ተያይዞ እንግዲህ ሀያላን ሀያላን አገራቶች ምንም ያሉት ነገር የለም ባይሆን ባይሆን አንዳንድ አገራቶች አሜሪካን መደገፋቸው እንዳለ ሆኖ፣ ነገር ግን አሁን ለምሳሌ እነ ሩሲያ ወይም ደግሞ ፈረንሳይ፣ እንግሊዝ የመሳሰሉት ሀገሮች አቋማቸውን ወይም ደግሞ መግለጫ በዚህ ጉዳይ ላይ ያሉት ነገር የለም። እነዚህ ሀገራቶች ደግሞ የአቋማቸውን አውጥተው የተለያየ ጠረፍ ይዘው የዓለም እልቂት ወይም ደግሞ ሶስተኛው የዓለም ጦርነት እንዳይነሳ ተሰግቷል ማለት ነው። በነገራችን ላይ ክብራና ክብራን ተመልካቾቻችን የተሰጋበት ምክንያት ለምንድን ነው? የአንደኛው ዓለም ጦርነትና የሁለተኛው ዓለም ጦርነት የጦርነት ስትራቴጂ እና አሁን ላይ የሚገኘው የሶስተኛው ዓለም ጦርነት ቢነሳ ተብሎ የሚጠበቀው እልቂት በጣም በሬሾ ሲወዳደር የሰማይና የምድር ያህል ርቀት እንዳለው ነው ሁሉም የሚተነብዩት ማለት ነው። ምክንያቱም በዛን ሰዓት የነበሩ የጦር መሳሪያዎች እና አሁን ላይ ያለው ዓለም የደረሰችበት ምርምርና ወይም ደግሞ የጦር መሳሪያ ሂደት በጣም ፍጹም ተቃራኒና ፍጹም ልዩነት ያለው በመሆኑ ነው። ያን ጊዜ የነበሩ የጦር መሳሪያዎች ምናልባትም ዓለምን ለመጥፋት ብዙ ጊዜያቶችን ወይም ደግሞ እልቂቱን ለማስተናገድ ብዙ ጊዜያቶችን የሚጠብቅ ጦርነት ነበር ሲካሄድ የነበረው በፊት ማለት ነው። አሁን ላይ ግን የዚህ አይነት ጦርነት አይኖርም። ምክንያቱም ዘመናዊ መሳሪያዎች እያንዳንዱ አንድ መሳሪያ አንድን አገር ሁለት ነገር ሊያጠፋ የሚችል ኒውክሊየር የታጠቁ ሀገራቶች እስካሉ ድረስ እነሱ በዚህ መካከል ጦርነት ቢካሄድ እልቂቱ ከፍተኛና ዓለምም ትጠፋለች ተብሎ የሚሰጋበት ጦርነት ይሆናል ማለት ነው። ይህ ሶስተኛው ዓለም ጦርነት እንግዲህ ከዚህ መካከል የኢራን መተኮሷን ተከተላ እንግዲህ አሜሪካን በዝግ ፓርላማዋን ውይይቷን ቀጥላለች። ምን አይነት መግለጫም እንደምታወጣ እየተጠበቀ ነው። ክብራና ክብራን ተመልካቾቻችን፣ በዚህ አጋጣሚ እንግዲህ በማሜቲዩብ የሚደርሷችሁ ሰበር መረጃዎች ይኖራሉ ከዚህ በኋላ በተከታታይ ማለት ነው። ላይክ ያላረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ወይም ደግሞ ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉ እንላለሁኝ። ፈጣን ፈጣን መረጃዎችን እንለቅላችኋለን። የቴሌግራም ቻናላችንም ከስራ አስቀምጥላችኋለሁ። በጽሁፍ የሚደርሷችሁንም መረጃዎች ተከታተሉ። ስላዳመጣችሁኝ አመሰግናለሁኝ። መልካም ጊዜ።